ኒውክሌር በሁለተኛው የዓለም ጦርነት ማብቂያ በጃፓን ከተሞች ሄሮሽማና ናጋሳኪ በፈረንጆቹ ነሐሴ 6 1945 ጥቅም ላይ ሲውል በቀዝቃዛው ጦርነት ወቅት በሁለቱ አያላን አሜሪካና የያኔዋ ሶቪየት ህብረት በአሁኗ ሩሲያ መካከል ለብዙዎች ህልፈት ይሆናል በሚል ተሰግቶ ነበር። ይህን ስጋት ለመቆጣጠርም የተባበሩት መንግስታት ድርጅት በ1957 ዓለም አቀፍ የአቶሚክ ኃይል ተቆጣጣሪ ኤጀንሲን አቋቁሞ ወደ ሥራ ገባ። ከዚህም በኋላ ሀገራት እንደየ አቅማቸው የኒውክሌር ኃይልን በመገንባት ወታደራዊ አቅማቸው ሀብታቸውን ይበልጥ ሲያጠናክሩበትና የኢኮኖሚ ምህዳራቸውንም ሲያደላድሉበት ተስተውሏል። ለመሆኑ ዓለም አቅጣጫውን ወደዚህ ያዞረበት ምክንያት ምን ይሆን? እንደ ዓለም አሁን የክላይሜት ቼንጅ ችግር ገጥሟል ዓለምን። ይህንን ለመቀነስ አማራጭ ሀይል ተብሎ የሚጠቀመው በጣም ንጹህ ኤኔርጂ ይሰጣል ተብሎ የሚጠቀመው የሃይድሮ ኤሌክትሪክ ነው፣ ሃይድሮ ፓወር ነው። ከዛ በመቀጠል ደግሞ ሁለተኛ ላይ የኒውክሌር ኤኔርጂ ማለት ነው። ኢትዮጵያንስ ኒውክሌር ቴክኖሎጂ ወይም ደግሞ የኒውክሌር ቴክኖሎጂ ለሰላማዊ መንገድ መጠቀም ለግብርና፣ ለጤና፣ ለጥናትና ምርምር የተለያዩ አገልግሎት ማዋል ማለት ነው። ኒውክሌር ለኢትዮጵያ የኃይል አማራጭ በመሆን ስኬታማ ጥናትና ምርምርን በማከናወን ከግብርና ወደ ኢንዱስትሪ ለምታደርገው ሽግግርም ወርቃማ እድልን ይዞ የሚመጣ ነው ሰፋፊ ፋብሪካዎች ተገንብቶ ሀገር ላይ የተሰፋፊ ስራዎች ተሰርቶ የሀገርን ኢኮኖሚ ሊያሻሽሉ የሚችሉ ኢኔርጂዎች እንደ ሀገር መኖር አለባቸው ማለት ነው። ይህንን በማድረግ የተለያዩ አማራጭ የኤኔርጂ ሶርሶችን በመጠቀም ማለት ነው። ያደጉት ሀገራቶች ያደጉት ሀገር ቻይናን ብትወስድ ወይም ደግሞ አሜሪካ፣ ራሽያን እኚህ በጣም ስመጥሩ የሆኑ ሀገራቶች ናቸው። እኛ ሀገራችን ደግሞ የሚታወቁት በቴክኖሎጂያቸው ነው። አንደኛ፣ ስለዚህ አንድ ሀገር ኒውክለርን አበለጸጋለሁ ሲል ቴክኖሎጂ ካፓሲቲን ያሳያል ማለት ነው። እንግዲህ አንድ ሀገር ማደግ ካለበት መጀመሪያ መንገድህን ስራ እና የኃይል አቅርቦትህን ጋራንቲ አድርግ ይባላል። ስለዚህ አሁን ሀገር እድገትና ኢነርጂ አብሮ ነው የሚሄዱት። ኢንዱስትሪዎች ቢተከሉት ኢነርጂ ይፈልጋሉ። ብዙ ነገር ኢነርጂ የሚፈልግ ነገር ስላለ ስለዚህ ይሄ ነገር መጀመሪያ ለታሰበው ወደ ኢንዱስትሪ የሚደረገው ከግብርና ወደ ኢንዱስትሪ ለሚደረገው ሽግግር ከፍተኛ የሆነ ጠቀሜታ ያለው ነው። የኒውክሌር ልማት ውጥኑ ከቴክኖሎጂው ባለፈ የአገር ኃይልን በማላቅ የሀገራትን ተደማጭነት ከፍ የሚያደርግ ነው። ለኢትዮጵያም ሚናው ተመሳሳይ ነው። ያንን የቴክኖሎጂ ለምሳሌ የማሽነሪ አቅማን ወደ መሳሪያ መቀየር ትችላለች ማለት ነው። ስለዚህ የመፈራት የመከበር፣ የሶፍት ፓወር የሚያመነጨው ነገር ኮንትሪቢት ነገር አለው ማለት ነው። ከዚህ አኳያም የራሱ የሆነ ለሀገሪቱ ግርማ ሞገስ ለሀገሪቱ ጥያቄ ተደማጭነትና ለመታነሳቸው የተለያዩ ጥያቄዎችን መላሽ የመስጠትና ዓለም አቀፉ ማህበረሰቡም ሌሎቹም ይችን ሀገር የማክበር ለምን ከዛ ጋር ከኒውክሌሩ ጋር ተያይዞ የሚመጣ የኢነርጂ አቅም ከዛ ብሎም የኢንቨስትመንት ብሎም የኢንዱስትሪ ብዙም የእውቀት ሽግግር ብዙ ነገሮች ስለሚመጡ ማለት ነው። የራሱ የሆነ ፈርጀ ብዙ ጠቀሜታ ያለው ነገር ነው። ይህን ግዙፍ ሀገራዊ ፕሮጀክት እውን አድርጎ ከፍሬው መጠቀም እንዲቻል ግን በየትኛውም መንገድ ጨርሶ ከዳር ማድረስን ያስፈልጋል። ኢትዮጵያ ዘርፉን በበላይነት እየመራች ካለችው ሩሲያ ጋር ያላት ዲፕሎማሲያዊ ግንኙነትና ከሰሞኑ በሁለቱ ሀገራት የተፈረመው ስምምነት ይበልጥ ተስፋውን የሚያጭረው ነው። ለዚህም ነው የኢትዮጵያ ጥቅም የእኛም ጥቅም ነው የሚሉት የሩሲያ አምባሳደር በኢትዮጵያ ኤቭጌኒ ተርኪን ኢን ቨሪ ሾርት ዌይ አጠር አድርጌ ልመልስልህ። አጋሮቻችን ሲጠቀሙ እኛም እንጠቀማለን። ምክንያቱም በሁለቱ ሀገራት መካከል ምንም አይነት የሚደበቅና ሚስጥራዊ አጀንዳ የለም። የምንሰራው ሁሌም አንድ በሚያደርገንና ሁለቱን ሀገራት በሚጠቅም ጉዳይ ላይ አብሮ ለመምከርና ለማደግ ነው። ለዚህም አሁን ኢትዮጵያ የጀመረችውን የኒኩሌር ኃይል ልማት በትብብር ገንብተን እውን ማድረግ ነው። የዘርፉን ጥቅም አሳምረን እናውቀዋለን። ለዚህ ደግሞ ሩሲያ የተሻለ ልምድና የተማረ ሰው ኃይል አላት። ስለዚህ ይህች ትልቅ ሀገር ኢትዮጵያ ናት። ይህ ደግሞ በመላው አፍሪካ እንደሚሰራ እናምናለን። በብዙ ነው ራሻዎች ከኢትዮጵያ ጋር የሚተባበሩት አሁን ወደሚቀጥለው ሌቭል ያሻገሩት ማለት ነው። ራሻዎች ደግሞ በጣም በዚህ ላይ ስኬል ያደረጉ ናቸው። ያንን በኢትዮጵያና በራሻ መካከል የተደረገው ስምምነት ራሱ የነገሩን ዝም ብሎ በንግግር ያለ ሳይሆን በትክክልም ሊተገበር የሚችል በትክክልም ደግሞ ከትክክለኛው ፓርትነርሺፕ የተፈጠረበትና የሁለቱን ሀገር ደግሞ ግንኙነት ወደሚቀጥለው ደረጃ ያሻገረ ነው ማለት ይቻላል። ይህኛውን የኒውክሌር ፕሮጀክት ጨምሮ ኢትዮጵያ የወጠነቻቸው ግዙፍ ፕሮጀክቶች የኢትዮጵያን ሰርቶ የማሳየት አቅም ገላጮች ሆነዋል። ሊደር ምንጊዜ የሚያደርገው ሰርቶ ማሳየት ነው። የሆነ የተቆለፈብን ዴሊቨሪ ያለ ማድረግ ያንን ሰንኮፍ ነው እየበጣጠሱ ያሉት ማለት ነው። ኢትዮጵያ ማድረግ ትችላለች። ጀርድ ጨረሰን። ኢትዮጵያ ማድረግ ትችላለች። የፈርቲላይዘር ፕሮጀክት ኦጋዴን ላይ ተጀመረ። ኢትዮጵያ ማድረግ ትችላለች። የመንግስት ማድረግ ይችላል። የነዳጅ የጋዙም ፕሮጀክት ተጀመረ። ኢትዮጵያ ለምታደርገው የኢንዱስትሪ ሽግግርም በጣም መሰረት የሚባሉ ጉልህ ናቸው። ይሄ ሪሊ እኛም ለታዳጊው ጄኔሬሽን በሀገሪቱ ላይ ተስፋ ላላቸው ሰዎች ትልቅ ማሳያና በጣም ሪሊ ተስፋ የሚያጭር ነገር ይበል የሚባል ነገር ነው።